ማድረግ ይከብዳኛል። ለምን? ምክንያቱም እኔና ኪራ አውቃለሁ ብዙ ጊዜ እንደምትጣሉ አውቃለሁ። እየለመንኩሽ፣ ገንዘብ የሚያስከፍል ከሆነ እኔ እከፍላለሁ። ኧረ እኔ ገንዘብ አልፈልግም። ቆይ ግን ኪራ ልጅቷን ባይወዳትስ? ይወዳታል። በጣም ነው የሚወዳት። ፀባይ ያላት ልጅ ናት። ለቤተሰባችንም ቢሆን ትመጥናለች። እሺ ግን በደንብ አስቢበት። ያቺ ሳቃችን ምንጭ የሆነች ሚስቴ ልትሞትበት። ለምንድን ነው ግን ደስታ ሳይታበት ናፍቀኝ። ጽናትዬ፣ አባቷን ተሰነባብታ ትሸኛቸዋለይ። በመቀጠል እንግዲህ ጽናትዬ ባባቷ በአባቷ መሄድ ብዙም ውስጧ ቢረበሽም እንግዲህ ያላት አማራጭ ወደ ስራ መመለስ ነውና መጥረጊያዋን ይዛ ወደ ሳሎን ታመራለች። ሳሎን የኪራ አባት ቁጭ ብለው ይጠብቋታል። ጽናትዬም እንግዲህ ሰላም ሰላም አደሩ ጋሼ በማለት ሰላምታ ታቀርብላቸዋለች። የኪራ አባትም እንግዲህ እንድትቀመጥና ለጥብቅ ጉዳይ እንደሚፈልጓት ይነግሯታል። እሷም እንግዲህ ተቀመጠች ከጎናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሊ ቤተሰቦች እንደምናላችሁ ሰላማችሁ ብዝት ይበልልኝ። በጽናት ድራማ በክፍል 49 ምትናል መተናል ጽናትዬ ከኪራ አባት ጋር ቁጭ ብላ የፈለጉባትን ጥብቅ ጉዳይም ይነግሯታል ማለት ነው። አስቴርዬ፣ ባለቤቴ በካንሰር ህመም እየተሰቃየች ነው። እናም በህይወት የመቆየቷ እድሉ አናሳ ነው። ከዛ በፊት ግን ኪራንድራ ወግ ማረጓን የልጇን ዓለም ማየት ትፈልጋለች። እናም እባክሽን እርዳታሽ ያስፈልገናል በማለት ጽናትን በምታምኙ አምላክ እያሉ የኪራ አባት ሲማፀኗትም ነበረ። ጽናትዬም በሰማችው ነገር እጅግ በጣም ትደነግጥና ታማትባለች። በጣም በጣም ማለት ነው። እናም እንግዲህ እናትየዋን እንግዲህ እኔ ከመሞቴ በፊት የልጄን ዓለም የልጄን ወግ ማድረግ ማየት እፈልጋለሁ ብላለች ሲል በጣም አደነቀቻቸው። ምን አይነት ድንቅ እናት ናቸው አለች። እናም ጽናት እንግዲህ ከአንቺ የምንፈልገው እርዳታ ሽን ነው እኛ ለኪራ እጮኛ አዘጋጅተንለታል። ነገር ግን እጮኛይቱን እና ኪራን ፍቅር እንዲኖራቸው እንድታበርታቻቸውና እንዲቀራረቡ እንድታደርግልን እንፈልጋለን በማለት የኪራ አባት ጽናትን ይለምኗታል። ጽናት ማድረግን እንደሱ አልችልም ስትልም ነበረ። እናም ብዙ ነገሮችን ተነጋገሩ። እኔ ለምሳሌ እናንተ የመረጣችሁለትን ኪራ ባይወዳትስ፣ እንዲሁም ደግሞ እሱ የራሱ የሆነ ሰው በህይወቱ ቢኖርስ በማለት እንግዲህ ጥያቄዎችም ስታቀርብላቸው ነበር። የኪራማ አባት ለጥያቄዎቿ መልስ ሲሰጧት ነበረ። ጽናት ይህም እንግዲህ ትልቅ ፈተና ውስጥ ገባች። የምትወደውን ኪራን፣ ብዙ መስዋዕት የከፈለችለትን ኪራን አሳልፋ ለመስጠት እጅግ በጣም ተገዳ ትገኛለች። ተቸግራም ለመወሰንም ተጨንቃም ትገኛለች ማለት ነው። የኪራ አባት እንግዲህ አደራ ልጄ እያሉ እንግዲህ የሚያስፈልግሽን ነገር ሁሉ ክፍያም ከሆነ እከፍልሻለሁ፣ ስራ ማስጀመሪያም ከሆነ ሁሉንም ነገር ላደርግልሽ ቃል እገባለሁ ሲሏትም ነበረ ጽናት እኔ ምንም አይነት ክፍያ አልፈልግም ስትልም ነበረ። ግን እንደዛ አይነት ነገር እኔ ማድረግ እንደማትችል ስትነግራቸው ነበር እኮ። ለምን ሲሏት ነበር። እኔና ኪራ ስትልም፣ አዎ አውቃለሁ፣ አንቺና ኪራ ብዙ ጊዜ እንደምትጣሉ አውቃለሁ። ግን ደግሞ የእሱን ባህሪ አንቺና አንቺ ብቻ ነሽ እንጂ የሚያውቀው አንቺ ብቻ ነሽ እንጂ የእሱ የቅርብ ሰው ሌላ ማንም ሰው የለም፣ በማለት እንግዲህ እሷ ማለት የፈለገችውን ነገር ሳትል አባትየው ቀድመው ተናገሩ ማለት ነው። ጽናት በብዙ ውጣ ውረድ ውስጥ ትገኛለች እንግዲህ ጽናትዬ፣ እጅግ በጣም ቻሌንጅ በዝቶባታል በህይወት ፈተና እየተፈተነች ትገኛለች ማለት ነው። በዛም መሀል እንግዲህ አደራሽን፣ እንግዲህ ይህን ነገር አደራውን ላንቺ ሰጥቻለሁ፣ እኔም ሄጃ እየደረሰ ነው እየተቃረበ ነው በማለት እንግዲህ የኪራባት ለጽናት ሁሉን ነገር ይነግሯታል። ለኪራ የተደበቀ ለማንም ሰው ያልተነገረውን የወይዘሮ አስቴር የጤና ጉዳይም ለጽናት ለመጀመሪያ ጊዜ መነገሩ ነው። እናም እንግዲህ የኪራ አባት እንደዚህ ካላት በኋላ ተነስተው ይሄዳሉ። ጽናት ስቅስቅ ብላ ታለቅሳለች። ለምንድን ነው ፈተናዎቹ የሚበዙብኝ? ምን አድርጌ ነው? ለምንድን ነው ነገሮቹ ሁሉ የሚበላሹብኝ? በማለት እያለቃቀሰች ትታያለች ማለት ነው። በመቀጠል እንግዲህ ክላሷ ሂዳ ቁጭ ብላ በጣም አሰበች፣ በጣም ተጨነቀች። ቆይ ለምንድን ነው ግን እኔ የምወደውን ሰው እንዴት ነው የራሴን ሰው አሳልፌ ለሌላ ሰው ልሰጥ የምችለው ስትልም ነበረ። በአንድ በኩልም ደግሞ የወይዘሮ አስቴር የጤናዋ ጉዳይ በጣም እያሳሰባት ይገኛል ማለት ነው። እናም ጽናትዬ በብዙ ውጥረት ውስጥ ትገኛለች። በዛ መሀል ምሩ ትመጣለች አጠገቧ ጽናት ብላ እንግዲህ ከጽናት ጋር ሲያወሩ ነበር ልክ አይደለሽም እኮ ሰሞኑን ግን ምን ሆነሽ ነው ምን ገጥሞች ነው ስትላትም ነበረ እናም እንግዲህ ጽናትዬ ምክንያት ያደረገችው እንግዲህ ያው ይህ ነው ብላ ገልጻ ባትነግራትም ግን ያው ውስጧ ሰላም እንደሌለው ጥሩ ነገር እንደሌለው ፈተናዎች እንደበዙባት በቃ የተስፋ መቁረጥ ስሜት እንደዛ ነገሮችንም ለምሩ ስትነግራት ነበረ ምሩ ይህም እንግዲህ የመሰላት አባቷ መቶ አይቷት ስለሄደ በዛ ምክንያት የምትብሰከሰክም ነበር የመሰላት ጽናት ግን ይህ ነው ብላ ለሰው መናገር የማትችለው ዱብዳ እንግዲህ ወርዶባታል ማለት ነው። እናም እንግዲህ ምሩን ትታት ትነሳና ወደ ኪችንም ትሄዳለች ማለት ነው። ኪራና ናሆም ከቤት ውጭ እንግዲህ አንድ የሆነች ካፌ አካባቢ ቁጭ ብለው ይነጋገራሉ፣ ያወራሉ። በጽናት መቀየር ኪራ እጅግ በጣም አስቧል። ምን ሆና ነው? ምን ገጥሟት ነው? ትወደኛለች፣ እወዳታለሁ፣ ፍቅራችንን እናሳውቃቸው የኔም አባት እንደመጣ ያንቺም አባት እንደመጣ ብዬ ብላትም አልፈለገችም እሷ ለምንድን ነው ግን እያለ ኪራ በጣም ጥያቄ ፈጥሮበታል። ናሁንም ለጽናት ጊዜ ልሰጣት ይገባል። ምንም ቢሆን እኮ እንግዲህ ወደዚህ የመጣችው ያው ለአባቷ የነገረችው ትምህርት እንደምትማር እንጂ እናንተ ቤት ስራ እንደምትሰራ አባቷ አያውቅም። ተጨናንቃም ይሆናል እና ጊዜ ልትሰጣት ይገባል ሲልም ነበረ ናሁ። ወይ ኮ እንደኔ እንግዲህ አልፈልግም ተብሎ ቁርጡን አውቀ የተቀመጠም ጥሩ ነው እያለ በዛ መሀል እንግዲህ ናሆም ሲስቅበት ነበረ። በቃ አሁን ሙዲ ያስገቢ ማለት ነው በማለት እንግዲህ፣ ኪራም ያው ሲሳሳቁም ነበረ። በቃ ወደ ቤት እንንቀሳቀስ እንሄድ ሲልም ነበረ ናሆም። እንደውም እኮ አባዬ ናሆም የትዶ ነው ጠፋ ምናምን ነገር እኮ እያለ ነው። በቃ እንሄድ ይባባሉና ተነስተው ወደ ቤት ይመጣሉ ተያይዞ። ጽናትዬ ለኪራ አባት ውሃ ሳሉን ስትሰጣቸው ነበረ። እናም ነገሩን ጉዳዩን እምናደረሽው እያስብሽበት ነው ታደርጊዋለሽ፣ ትፈጽሚዋለሽ ሲሏትም ነበረ። ጽናትዬም እንግዲህ ከጎናቸው ቁጭ አለችና አዎ አለቻቸው። እናም ነገር ግን በመጀመሪያ ደረጃ ኪራ በሕይወቱ ሰው መኖርና አለመኖሩን መጠየቅ አለብኝ ከዛ በኋላ ነው ያለውን ሁኔታ እንግዲህ ላደርግ የምችለው ስትልም ነበረ። እናም እኔ አንቺ ዝም ብለሽ ትደክሚያለሽ እንጂ የኔ ልጅ በሕይወቱ ማን ማንም ሰው እንደሌለበት አውቃለሁኝ። እኔ አትርከሚ ለሱ ሲሏትም ነበረ፣ የኪራ አባት ማለት ነው። ጽናትን እንግዲህ በጣም ተጨንቃ እያለ እንግዲህ እኔ እንግዲህ ቃል ግቢልኝ እንደምታደርጊው እንደምተገብሪው ሲሏትም ነበረ። እሺ አደርጋለሁ እተገብራለሁ አለች ጽናትም። ቃል የእምነት ዕዳ ነው ልጄ በማለትም እንግዲህ የኪራ አባት ቃል አስገብተዋታል፣ ጽናትን ማለት ነው። ጽናት ይምን እንግዲህ ኪችን መታ። በጣም ታስባለች ተተክዛለች። ምሩም ተከትላት ኩሽና ስትመጣ ምሩ እየተነሳሽ እንዴት ላታለች። አዎ ተነሳውኝ ምግብ ምናምን ለመብላትም እያሰቡ ነበረ ምሩ ስትላትም ነበረ። ጽናት ግን መብላትንም አልፈለገችም። አንቺ ግን ምን ሆነሽ ነው? አንቺ ቆይ ግን አረግሽ እንዴ? በማለትም እንግዲህ ስትስቅባትም ነበረ። እረኒ እኮ ከኪራ ጋር ምንም አይነት እኮ ንክኪ የለኝም እንዴት ላረግዝ እችላለሁ? ምሩ ስትልም ነበረ ጽናት። በዛ መሃል እንግዲህ ናሆም እና ኪራ እቤት መተው ከኪራ አባት ጋር ሰብሰብ ብለው እየተጨዋወቱ ይገኛሉ። እንግዲህ ኪራ ወደ ኪችን ሲመጣ ጽናት ከጠረጴዛ ስር ትወርድና ትደበቀዋለች። እሱ ግን አይቷት ነበረ እንዳላያት እንዳላይ የት አስመስሎ ማንም የለም እንዴ በማለት በቃልም መለስ ብሎ አስመስሎ የሄደ መስሎ ቆሞ ሲጠብቃት ነበረ። እሷም ሄደልኝ ብላ ከተደበቀችበት ከጠረጴዛ ስር ብድግ ስትል ቆሞ እየጠበቃት ነው። አንቺ እኮ ውሸት አያምርብሽም። እቃ ውርቁቢ ላነሳ ነው ስትለውም ነበር። ውሸት አያምርብሽም ጭራሽ ሲላትም ነበረ። ምን ሆነሽ ነው እያለም ሲጠይቃት ነበረ። እሷም እንግዲህ ኪራን ከራሷ ለማራቅ ተገደደች። ያልሆኑ ያልሆኑ ቃላቶችን እየተጠቀመችለት ስታናድደውም፣ ስታበሳጨውም፣ ግራ ስታጋባውም እንግዲህ ታይቷል። በዛ መሀል እንግዲህ በቃ አንቺ ስትረጋጊ እናወራለን፣ እንግዲህ የሆንሽ ነገር ስለ እኔ የተባልሽ ነገር አለሽ እንዴ ሲላትም ነበር። ስለአንተ ደግሞ ማንስ ምን ሊለኝ ይገባል? እኔ ለራሴ ማለት እችል ይል እንዴ ስትልም ነበረ። ቆያንቺ ግን ምንድን ነው? የድሮውን ነገር ትተን አይደል እንዴ ወደፊት አዲስ ህይወት እንጀምር ነው ሲላትም ነበረ። የወጋ ቢረሳ የተወጋ ይረሳም እያለች እንግዲህ ጽናት እሱን ከሷ ለማሸሽ ኪራን እንዲጣላትም እያደረገች ትሞክራለች። እንግዲህ የኪራ አባት ቃል ስላስገቧት ማለት ነው። በዛ መሀል እንግዲህ ኪራ ተመልሶ ሳሎን ሄድና ከአባቱ ጋር ያው እያወሩ ነበረ። በዛ መሀል እንግዲህ አባቱ እቤት ውስጥ እንግዳ እንደሚመጣ ይነግረዋል ማን ነው የሚመጣው ሲልም ነበረ አሴር ትመጣለች የሻምበል ልጅ ሻምበል ሻምበል ባልንጀራ ካብሮ አደግህ ሲለውም ነበር እንዴት ትረሳዋለህ በእጁ በልተህ ጠጥተ ከአድገ ሲልም ነበረ የኪራ አባት ክፍል አርባ ዘጠኝ በዚህ ተጠናቋል ፅናት ድራማ ቀጣዩን ደግሞ አብረን የምናይ ይሆናል እስከዛው ድረስ ቸር ሰንብቱ ላይክ ሼር ሰብስክራይብ አይረሳ